ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በማህበራዊ ሚዲያ ላይ መጠቀም የሌለብን ቃላት እና ብዙ ሰዎች ጋር እንዳይደርሱ የሚደረጉ ይዘቶች አሉ? በማህበራዊ ሚዲያ ላይ መጠቀም የማይችሏቸው ዝርዝር ቃላት አሉ። በእርግጥ አንዳንዶቹ የተወሰነ ምሥጢራዊ ቃላት ዝርዝሮች መኖራቸውንም ማሰብ ያስፈልጋል። ቢያንስ ግን አዘወትረው ማህበራዊ ሚዲያ የሚጠቀሙ ሰዎች የተወሰኑ ቃላትን ላለማለት ሲጠነቀቁ አስተውለው ይሆናል። ፈረንጆች ተገደለ ከማለት ይልቅ ሕይወቱን አጣ ማለትም ይመርጣሉ። በወንጀል ታሪኮች ውስጥ ጠመንጃ፣ ሽጉጥ ከማለት ደግሞ ፒው ፒውስ የሚለውን ይጠቀማሉ። የማኅበራዊ ሚዲያ ተጠቃሚዎች መጀመሪያ ላይ እንዲህ ዓይነት የቃላት አጠቃቀሞች ረብ የለሽ እንደሆኑ ይሰማቸው ነበር። ነገር ግን አማራጭ የላቸውም። ማኅበራዊ ሚዲያ ላይ የተወሰነ የፖለቲካ አጀንዳዎች ለማሰራጨት ወይም የማስታወቂያ ኩባንያ የሚያሻሽጡ እቃ የበለጠ ስሜት ቀስቃሽ እንዲያደርጉ በሚል መጠቀም የማይቻሉ ቃላት ወይንም ሐረጋትን እንዲለይ ተደርጎ የተደራጀው አልጎሪዝም አልጎስፒክ ይባላል። የተነግሩ የቴክኖሎጂ ኢንዱስትሪው ይህንን ሀሳብም ያጣጥላል። የዩቲዩብ ቃል አቀባይ ቡት ቡል ዊንክል ዩቲዩብ የሚከለክላቸው ወይንም ያገዳቸው ቃላት የሉትም በማለት ምላሽ ላይ ሰጥተዋል። አክለውም የእኛ ፖሊሲዎች አውዳዊ ጉዳዮች ና ቃላት የተለያዩ ትርጉም ና ዓላማ ኑሯቸውን እንደሚችል መረዳታችን ያንጸባርቃሉ። የዚህ የተዛነቀ አካሄድ ውጤታማነት በዩቲዩብ ላይ በሚለጠፉ ርዕሶች፣ ድምጾች ና አመለካከቶች ልዩነት የሚታይ ነው። ሜታና ቲክቶክ ተመሳሳይ ምላሽ በመስጠት ይህንን በጽሁፍ አናደርግም ተራሉ ባልታ ነው ብለዋል። እውነታው ግን የበለጠ ውስብስብ ነው። የማህበራዊ ሚዲያ ኩባንያዎች በዝምታ ይዘቶች እንዲታዩና እንዳይታዩ ሲያደርጉ እንደነበረም ታሪክ ይነግረናል። አንዳንዴ ገለልተኛ ግልጽ ነን ቢሉም ከዚያ ተቃራኒውን ሲያደርጉም ተስተውለዋል። ግለሰቦቹ ራሳቸውን ሳንሱር በማድረግ የሚጠቀሟቸውን ቃላት ከመጠንቀቅ ጀምሮ የቴክኖሎጂ ኩባንያዎች ጣልቃ የቴክኖሎጂ ኩባንያዎች ጣልቃ ገብተው በለው በሉሃሳስ የተወሰኑ ይዘቶች ወደ ሰዎች እንዳይደርሱ ሲያደርጉም እንደነበረ ባለሙያዎች ይናገራሉ። ችግሩ የጠለፉት ይዘቶች ለምን ለበርካታ ሰው እንዳልደረሱም አለማወቃችን ነው። መጥፎ ቪዲዮ ስለሰሩ ነው ወይስ አልጎሪዝሙን ስላበሳጩት? በዚህ መካከል ያለው ግራ መጋባት ይዘት ፈጣሪዎች ራሳቸውን እንዲያርሙ ያደርጋቸዋል። በአንድ ጽሑፍ ሰዎች የሚፈልጉትን ይጠቀሙ ያሻቸውን የሚያወራሉ፣ በሌላ ወገን ደግሞ የተወሰነ ርዕስ ጉዳዮች በመተው በርካታ ተመልካች ለማግኘት ይጥራሉ። ማህበራዊ ሚዲያ ዋነኛ የዜናና የመረጃ ምንጭ በሆነበት ዓለም የተወሰኑ ሀሳቦች ፈጽሞ ሰዎች እንደያስ እንዲ አይሰሟቸው ይደረጋል በሚለው በርካቶች የሚያገሩት ሀሳብ ነው። አሌክስ ፓርላማን በቲክቶክ በኢንስታግራም እና በዩቱዩብ በሺዎች የሚቆጠሩ ተከታዮች ያሉት ይዘት ፈጣሪ ነው። ፖለቲካው ጉዳዮችን በሳቅ አውዝቶ ሰንቅጦ እያደረግ ሸንቆጥ እያደረገ በማቅረብ ብዙዎችን ይከተሉታል። ፓርላማን የአልጎሪዝሙ ሳንስር ውስጥ በስራዎች ላይ በተደጋጋሚ የሚያጋጥመው ነገር እንደሆነም ይናገራል። ለመጀመር ያህል ለመጀመር ያህል ቲክቶክን ብቻ እንመልከት። በጣም አልፎ አልፎ ነው ዩቲብ የሚለውን የምጠራው። የኔን አጋጣሚ ብንመለከትና ና አንሌቴክሶችን ብናይ ወደ ዩቲብ ቻናል ሂዱ ካልኩ ቪዲዮ ተመልካች አያገኝም ይላል ፓርላማን። እና ሌሎች የማህበራዊ ሚዲያ ይዘት ፈጣሪዎች ቲክቶክ ተመልካቾች ወደ ተቀናቃኝ ቻናሎች እንዲሄዱ አይፈልግም እንድሉም አድርጓቸዋል። ስለዚህም ተቀናቃኝ መተግበሪያ የሚጠሩበት ቪዲዮ እንዳይታይ ባለማድረግ ይቀጣቸዋል። ቲክቶክ ግን ይህን ፈጽሞ አላደረገም ሲል ያስተባብላል። ፓርላማን በርካታ ቪዲዮዎች በወሲብ ንግድ ወንጀል የተፈረደበት ጄፈር ኤፕስተን ዙሪያ ቢሰራም ግለሰቡ ጣም አክራሪ ቢሆንም የሌሎቹን ቪዲዮ በደንብ ሲታይ የኔ ግን ቲክቶክ ላይ እንዲጠፋ ተደርገዋል ይላል። እነዚህ ተመሳሳይ ቪዲዮዎች ግን በዩትዩብ እና ኢንስታግራም ገጽ ላሉ ሲሆን የትኛውንም የቲክቶክ መመሪያ እንደ ጣሰ መረዳት አልቻለም። የቲክቶክ ቃል አቀባይ በፓርላማን ቪዲዮዎች ላይ አስተያየት መስጠት ባይፈልጉ መተግበሪያው ከሚሰራበት በተቃራኒው ቆመ የተሳሳተ አረዳድ መኖሩን ገልጸዋል። ቲክቶክ፣ ሚታ እና ዩቲዩብ ሁሉም ለተጠቃሚዎች የሚደርሱ ቪዲዮዎች የሚቆጣጠሩባቸው ቀመሮች ውስብስብ መሆናቸውንም ይናገራሉ። እነዚህ አስፈላጊ እና አስደሳች የሆኑ ይዘቶች እንደሚመለከቱ የሚያደርጉ ስርዓቶች እርስ በእርሳቸው የተሳሰሩ ሲሆን ቢሊዮኖች ዳታዎችንም ይጠቀማሉ። ሶስቱም ኩባንያዎች ይህ ስርዓት እንዴት እንደሚሰራ የሚገልጽ መረጃ በይፋ አስቀምጠዋል። ቲክቶክ ለምሳሌ እያንዳንዱ ተጠቃሚ ቪዲዮም ያህል ወዶታል። ይህ ደግሞ ደህንነት ደህንነትና በነጻነት ሀሳብ መግለጽ ታሳቢ ያደረገ ነው ባይናቸው። ቲክቶክ እና ሜታ ሁሌም ተጠቃሚዎች መመሪያዎችን በግልጽ እንዲያውቁ እንደሚደረገውም ይናገራሉ። ይህ ብቻ ሳይሆን በየጊዜው ከመተግበሪያዎች ላይ እንዲወርዱ ወይም ስለተደረጉ ይዘቶች ወይም ስርጭታቸው ላይ ገደብ ስለተጣለባቸው ይዘቶች ግልጽነት የተሞላበት ሪፖርት እንደሚያወጡ ያስረዳሉ። በተግባር ግን የማህበራዊ ሚዲያ መድረኮች ድምጾች በሚበዙበት ወይም በሚፈታተኑበት ጊዜ በተደጋጋሚ ጣልቃ ገብተው ተገኝተዋል። ስለ ግልጽነትና ፍትሐዊ የጨዋታ ሜዳ ላይ ያላቸው አቋም ከንግግራቸው ጋር የሚቃረን እንደሆነ ቢቢሲ ተሟጋች ቡድኖች ተመራማሪዎች እና ሌሎች የዜና አውታሮች ባደረጉት ምርመራ ደርሶበታል። ቢቢሲ እና ሂዩማን ራይትስ ዎች ባደረጉት ምርመራ ፌስቡክ እና ኢንስታግራም የሀማስ በእስራኤል ላይ ጥቃት ከመፈጸም በኋላ የፍልስጤም ታጣቂዎች እና የፍልስጤም ሰብአዊ መብት የሚደግፉ ይዘት ስልታዊ በሆነ መንገድ መገደባቸውን አረጋግጠዋል። የሜታ ቃል አቀባይ ለቢቢሲ ኩባንያ ስህተቶች እንደሚሰራ ተናግረው ኩባንያው ሆን ብሎ የተወሰኑ ድምጾች አፍኗል የሚለው ግን በማያሻማ መልኩ ውሸት ነው ብለዋል። በአውሮፓውያኑ በ2019 ሾልጎ የወጡ ሰነዶች ቲክቶክ ይዘት ተቆጣጣሪዎች አስቀያሚ፣ ድሀ፣ የአካል ጉዳተኛ ወይም ተመሳሳይ ፆታ አፍቃሪያን ይዘቶች በብዛት ወደ ሰው እንዳይደርሱ እንዲያደርጉ ትእዛዝ ማስተላለፉም አሳይተዋል። ለዚህም የቀረበው ምክንያት ይዘቶች ቀጥተኛ ሳቢነትና ማራኪነት ያላቸው መሆናቸው ነው። በጊዜ ቲክቶክ የተግባር አሁን የማይፈጽሙ በዘፈቀድ የተወሰደ የጸረ እንቅፍ እርምጃ ነው ብሎ አስተባብሏል። ይህው ሾልኮ የወጣው ሰነድ ተጠቃሚዎቹ መንግስት በመተቸት አወዛጋቢ ሆነ የቀጥታ ስርጭት ሲያስተላልፉም እንደሚያግድ አመልክቷል። ቲክቶክ ይህንን የአሜሪካ ተጠቃሚዎች አይመለከትም ሲል አስተባብሏል። በ2023 ደግሞ ቲክቶክ የተመረጡ ቪዲዮዎች ለሰፊ ተጠቃሚዎች እንዲያደርሱ የሚያደርግ ምሥጢራዊ ቅልፍ እንዳለውም አምኗል። ይህም የንግድ አጋሮቹ ለመሳብ እና አንዳንዴም በሰራተኞች ላይ አግባብ ጥቅም ላይ ውሎ ተገኝቷል። ቲክቶክ ይህንን ምሥጢራዊ ቅልፍ አሁንም የሚጠቀምበት እንደሆነ ለቀረበለት ጥያቄ ግን ከመመለስ ታቅቧል። ዩቱብ ተመሳሳይ ውዝግብ ውስጥ ገብቶ ያውቃል። በ2019 የተመሳሳይ ፆታ አፍቃሪ የሆኑት ይዘት ፈጣሪዎች በጋራ ዩቱብን ከሰዋል። በክሳቸው ላይም የተመሳሳይ ፆታ አፍቃሪ፣ ፆታ ቀያሪ የሚሉ ቃላት ያሉባቸውን ቪዲዮዎች ገንዘብ እንዲከፍሏቸው አላደረገም የሚል ነበር። በኋላ ላይ ክሱ ውድቅ የተደረገ ሲሆን ዩቱብ ከተመሳሳይ ፆታ አፍቃሪያን ጋር የተገናኙ ይዘቶች የሚያግድም ሆነ ገንዘብ እንዳይከፍላቸው የሚያደርግ ፖሊስ የለኝም ብሏል። በአእምሯቸው ውስጥ ያለ ጉዳይ ይሆን? ማህበራዊ ሚዲያዎች ላይ በወሲብ ንግድ ወንጀል ስለተፈረደበት ጄፌር ኤፒስት፣ ስለ ጋዛ እንዲሁም ስለተለያዩ አከራካሪ ርዕስ ጉዳዮች በርካታ ቪዲዮዎች እናገኛለን። ቲክቶክ ስለ ግድያ የተሰራ ቪዲዮን የሚገድብ ከሆነ ከሞት ጋር ወይም ከግድያ ጋር የተገናኙ ቃላትን በአጠቃላይ ያግድ ወይም ይገድብ ነበረ። ዝነኛ ይዘት ፈጣሪ የሆነችው አርያን ጃስሚን፣ ማናችንም ምን እንደሰራና እንደማይሰራ እናውቅም። ሁላችንም ያየን በመለጠፍ የሚሰራውን የማይሰራውን ለመለየት ነው የምንሞክረው ትላለች። ይህ ማለት ግን የማህበራዊ የሚዲያ ኩባንያዎች የማህበረሰቡ ውይይት መልክ በመያዝ ረገድ ሚና የላቸው ማለት አይደለም። ከ2023 እስከ 2025 ድረስ ባሉት ጊዜያት ውስጥ ሜታ በይፋ ፖለቲካዊ ይዘት ያላቸው ልጥፎችን ለብዙሃን ሳይደርሱ ይገድብ ነበር። ይሄ ግን ፖሊሲ ግን ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ስራ ላይ እየዋለ አይደለም። የማህበራዊ የሚዲያ ኩባንያዎች ገንዘባቸውን የሚያገኙት ከማስታወቂያ ነው። ይህ ማለት ግባቸው በርካታ ተጠቃሚዎች ያሉትን መተግበሪያ እንዲኖራቸው ማስቻል ነው። ከዚህ ማስታወቂያ የሚሰሩ አካላት ምቹ የሚሰጣቸው ይዘቶች እንዲኖራቸው ማድረግ እና የትኛውም መንገድ የመንግስት ቁጥጥር ማለፍ መቻል ግባቸው መሆኑን በካልፎርኒያ ዩኒቨርሲቲ የሴንተር ፎር ክርቲካል ኢንኳሪ ዳይሬክተር የሆኑ ፕሮፌሰር ሳራቴ ሪፖርት ያስረዳሉ። ፕሮፌሰር ስለዚህ የትኛው አልጎሪዝም ለውጥ እና የይዘት ቁጥጥር የሚወጣው በከትርፍ ማግኘት ጽንሰ ሀሳብ ነው ይላሉ። የማህበራዊ ሚዲያ ኩባንያዎች ምክራቸው እና የቁጥጥር ጥራታቸው አላማ ለተጠቃሚዎች ወደ ድህንነቱ የተጠበቀ እና ምቹ ሁኔታ መፍጠር መሆኑን ጨምረው ያስረዳሉ። እና ብዙ ጊዜ የይዘቱ ቁጥር ፍላጎቶች ከአብዛኞቹ የተጠቃሚዎች ፍላጎት ጋር የሚጣጣሙ መሆናቸው እውነት ነው። ነገር ግን ማፈንገጥ ካለባቸው እና ከፈለጉ ያደርጉታል ይላሉ ፕሮፌሰር ሮበርትስ። ሰዎች በመደበኛ ህይወታቸው እርካታ ከሌላቸው ያንን አለመርካታቸው እና ብስጭታቸው የሚያተነፍሱት በዚህ መድረኮች መሆኑ ምርጥ መንገድ ነው ሲሉም ይጠይቃሉ። እንደ ማህበረሰብ ይህ እኛን የምንሳተፍበት ከሁለት የተሻለ መንገድ ነው ወይ የሚለውን መጠየቅ ያለብን ይመስለኛልም ይላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች፣ እንዴት ናችሁ? አዲስ ጀማሪ ነኝና